እግዚአብሔር ልብሽን ነው፣ እኔ አላቅሽም። መልክሽ በቪዲዮ ነው ማልሽ፣ ልብሽን ወደኋላ ለእኔ ያለሽ ክብር ገባሽ፣ ሳሪና ክብርሽ በገንዘብሽ አለ። እንዴት ነሽ? እንዴት ዋልሽ? ጂጂ አላቅ። ይቺ ክብረ ቢስ ራሷን በምን መልኩ ብታየው ነው እኔ ለመናገር እዚህ ጋ ያበቃት? እንደዚህ ስለተለዋወጠች ይሆን እሷ? ነው ማማ ማማይ፣ ስሞትልሽ፣ ስቀበል፣ ሳሪና ስሞትልሽ እሞትልሽ ሰው እራስሽን ሆነሽን እንኳ ብትናገረኝ ከኔ በልጥ ብለሽ ሰርተሽ ወጥተሽ ገብተሽ ወልደሽ አሳድገሽ መጨረሻሽ ይሆን ነገር። ገና አንቺ ብዙ የሚጠብቅሽ ትኑሪያ፣ ትኑሪያ፣ ትታወቂ። ሄሉዬ፣ በኋላ በኋላ እመጣለሁ። ልጆች በኋላ እመጣለሁ። እኔ አሁን ረገጣ ላይ ነው። ረገጣ ረገጣ ላይ ደግሞ አይ ስ ለመሻ መውጣት በማንነታችን የሚቀበለን ሰው ካለ በማንነታችን ተቀብለው፣ ሲንግል ምኮንሽ ታገቢያለሽ። በኋላ ይሄ ሁላ ጠፍቶ እንዳንቺ የመጣ ወንድ ሙሉ እያየ ይመለስ። መሬት ላይ ያለሽው ዲቦራ ሌላ፣ ቲክቶክ ላይ ያለሽው ሌላ። ከዛ ላይ ቆሻሻ ባህሪሽ፣ ቆሻሻ ስራሽ፣ ቆሻሻ አር የምትውጪ ሴትዮ ከኔ ጋር ኩልቶ ትፈልጊያለሽ። እኔ ራሴን በጣም የማከብረው በጣም የማከብረው ራሴ እንኳን እኔ የሰው አር አይደለም በየሱ እኔ ፈስ ማልወድ ሴት ነኝ። ፈስ አልወድ መዳ ፈስ ማልወድ ብዙ የሚያጠላ ፖለቲካ ሊኖር ይችላል፣ ድር ሊኖር ይችላል ሚና ሆነሽ ነው። ከዛ ከጉድ በሙሉ እንደ ሸርምጣ ከዛ ከዛ ብዬ አብርጄልሽ ይሄንን ሰውዬ ታውቂያለሽ አደለ? ስንት ነገር እንደነበረ አፈር ከድሜ ነው ማበለሽ። አደለም አደለም አንድ ጠበቃ አስር ጠበቃ ብትይዥ አፈር ከድሜ ነው ማበላሽ ብለው

ከዛ ነገር ወይ ኤች አይ ቪ ቢይዝሽ ወይ የማንም ሴር ላንካ ሰር የምትጫወችበት ሺሻ ቤት እየሰራሽ ምን እያልሽ ማንም የሚጫወትብሽ፣ ማታ ማታ ደግሞ ማንም ሴር ላንካ ነው የሚጫወትብሽ። ገዛስ ነገስ ደግሞ ምን ልንሆን ልትለምኝ አዋጡልኝ የኢትዮጵያ መማር ታዋጣልሽ። ለአንቺ ደግሞ ሬሳ መጫኛ አፈር ቢያፈር ያስበላሽ ከብት ምክር ትለኛለች። እንደ ከሷን ብሰው ከዚ ጊቢ እንኳን የማትያት እኮ ናት። ውሻ እከካ ሰው ነሽ። አንቺም አፈርብ አፈር ያስበለሽ እከካ ሂደት አፈር ያስበላት እቺ ሰውም አይደለች እንዴ? የሆነች እኮ ስታስጠላ እኮ የእውነት አውልቂ በሏት። አሁን ሂዱና አንቺ WC መጀመሪያ ይሄን ፊልተርሽን አውልቂ በሏት። ከዛ ልጅሽን ሂደሽ ብሰጪ ወይ እቺ አህያ እናትሽ ያ ልጅሽን ታሳድግ የእምስ ጠበቃ ከምትሆኚ ለልጅቷ ጠበቃ ሁኚ ይበያት። አህያ እናትና ልጅ አህያች። አፈር ቢያፈር ያስበላሽ ከልጅቷ ደግሞ የእናትዮው ደረቅነት እዚህ መጣ። ይኛኘተ የልጇን ነወር ማታ የአይኑ ጭራና ኩል ይቀራል አለ እዚህ ላይ የለ። ምን አባቷ ጭራ ነው ያላት? እዚህ ላይ ያለላቸሁ ዕቃ ምጣላቸዋል። ጭራ ነው የታለ ጭራ? ሲያሳዩኝ ደግሞ በደንብ አላሳዩኝም። እንደዚህ ነው ራምትቼ ነው የእሷ የምትሰር፣ እንዴት እንዴት አድርጋ ፊቷን እንደምትሰራ እንዲህ እኮ ነው የምታደርገው። አመጣ አይደለ እንዴ? አይኑን ጭገር ሌላላት እንዴ? ሁሉም ተኳኩላላችሁ እኔ ያለው እንጂ፣ አርባ ብር ፋውንዴሽን፣ ሀምሳ ብር ፋውንዴሽን፣ ሰማንያ ብር ፋውንዴሽን። ከዚህ በኋላ ያረብ ብራችሁን ቆጥቡ፣ አሳጋችኋለሁ። የትኛ ምን እንደሆነ አሳጋችኋለሁ። ይዝቼ በሰበሰች ሁላችን ኮፒ ሆነ ምንምጠው እዚህ ላይ ደቅና አንቺ ከብቴ ከብት ዘር ወደቀች። ጠጪ ደግሞ ቮድካ ሰካራም ደግሞ ሰማሪሽ ጉድሽ ሰካራም በቀን እናንተ ይህ ዱባይ የሚባል ሀገር ግን መጠጥ መጠጣት ይቻላል። እኔ በቀን አሪፍ ነው ማለት ነው። እኔማ ይመቸኛል። መጠጥ ካለ እዛ ቁጭ ብለሽ ንቀሰቀሰ ኩል አድርጌ አረን ያላ እናንተ ሰዎች፣ እኛ እኮ በነፍስና በእንትን ላይ ነን ያለ በመኖር በመኖርና ባለመኖር ላይ ነን ያለ

ልጅ ወስዳ ታሳድጋል። ሴትዮ ሆዳም ከብሳም የልጅ ልጅሽ እዛ የምትበላው አታጊ ተንከራተተች። አንቺ እዛ ቁጭ ብለሽ ልስለ ማለት ብለሽ ከምትይ መጀመሪያ የልጅ ልጅሽ ነ ሺ እከካ ቀዳ ምንና ምን ከአንዱ አይቀዳል። ሳ እናትና ልጅ ከአንዱ አይቀዳል ነው እከካ። እግዚአብሔር ምስክር ነው ድብ ልጅሽ ልጅሽና ታሳድግ። ሴትዮ አሮጊቷ እዚህ ልጅሽን እዚህ ላይ አስቀምጠሽ እያሸቀርሽ ኮረ ያችን ማ ሳደገ ልጅ ልጅሽን እችን እንደሆነ አንድ ቀን መከረቱ አይቀርም፣ መሄዱ አይቀርም። በአንድ አንድ አረብ ይዘነጥል ልልሻል። በዚህ ሌብነቷና በዚህ እንትኗ በዚህ ስራ ወይዛ ታርዳልሽ፣ ወይዛ ተጋድማልሽ፣ አንዱ ያጋድምልሽ። እና የፈረደበት የኢትዮጵያ ሕዝብ ብር ሰብስቡ፣ የፈረደበት ያው መማርጋት ሄዳላቸው አንድ የሆኑ እንግዲህ እንትኗ ሌላ የምትሄደው ወደ ሌላ ችግሩ የሚከሰተው ደቡብ የሚሰጠው ሰሜን እኮ ነገሩ። ራስሽን ቻ አንቺ እንደሆነ ዋጋ የሚልሽ መጨረሽ ብርሽ በሙሉ የሚያልቀው እቺ ሴትዮ ደግሞ ምን አባት አርጌ ነው የምትለኝ? እቺስ ዲቦራ መሰልኳችሁ እ ብሯ የሚያልቀው በሙሉ በፀጉርና በቦድካ። አረ ታሪኳ ብዙ ነው ይቻ ያ ታሪኳ ብዙ ነው። ጥፍር የለም እንዲህ ነገር ጥፍር ሳይሰራ ዝርክር ሁሉ ነገር ነው። አሁን አይታችሁ አድርገን እንዴት እንደሆኑ ሉክ አሁን እናከለይ ብራችሁ ንጨርሳችሁ እንደ አንዱኛው ሰውዬ አልጋችሁን፣ ሆቴላችሁን ለቃችሁ እናንተ ኔክስት ፍላይት ይዛችሁ ወደ አዲስ አበባ ትመልሳላችሁ። አንድ እኮ ሄዶ እኮ ነው እዚህ ላይ የሚያውቃት ሌላ እዚያ ላይ የሚያውቃት ሌላ። ይህ ትላችሁ ነካ ውሃም ሲያፈሱ ለቀኒማ ከዚህ በኋላ እዚህ ላይ ቆንጆ እኔ በቃ አፌን ዘግቻለሁ። እኔ በውስጥ ያናገርኳቸው ብቻ ለካ አዳሜ ጥሩነቱ ጃኒንም በውስጥ ነው ያናገርኳት፣ ኤልሻዳይንም በውስጥ ነው። ይቺ ኛይቱናም እዚህ አይቻታለሁ። ያ ምን ሆና እንደሆነ ሰው እንኳ ምን ለኛላትልም። ከዚህ በኋላ ያለምንም እዚህ ላይ አላምናችሁ፣ አላምና እናንተ እግዚአብሔር ምስክሬ ነው። እስቲ ይዩት ይዩት እስቲ ይህንን እያጠራቀመች እየመጣች አታሳዝንም?

ሪንግ ላይት ሆኖ እንጂ እንደ ዱባይ ብላው ምናምን እንደሰኩ እንዳትነግሯት እንዳትነግሯት ደግሞ ተባበሩ ብለው ደግሞ እኔ በዚህ ቀጠቅጣት አርቢያችን ተቀጥቅጣት እ ምናገበኝ አያገባኝ። እኔ ግን በዚህ ነው የምቀጠቅጣት። አንዳንዴ እውነት ራስን ሆኖ መውጣት የመሰለ ነገር የለም። ራስ እውነት እግዚአብሔር ምስክር ነው። ምንም እንዲ የለም ሌላ ነገሯ ሌላ ነገሯ በመልኳ ነገር የምትወጣችን ነው። በመልኳ ምንም እኮ የላትም ምንም ሪንግ ላይት ብቻ ነው ያላት። ሪንጉ ይሄ ዝም ብሎ ሄሉ ያላት እንጂ ብላ ምናምን የላትም እኮ እንደ እናያት አይደለም። ውጭ ላይ መኪና ውስጥ መኪና ውስጥ ሪንግ ላይት አለ እንደ የለም እኮ የለም። ባህሪዋ እዛው ግን እንደዚች ተሸረሙ አምጣ ተወጥራ በሰው መልክ እንዲነሽ እንዲነሽ አትልም እኮ ያች ያችኮ አናት አናትሽን አናት አናትሽን

እንዴት ነሽ እና ጂጂ፣ የራሴ ይሻለኛል እና አፍንጫውም የራሴ አፍንጫ እና ወደ ነበርንበት። እሺ አይኑስ? አረ እኔ አንቺ ሴትዮ ነይ መልሽ። በቃ አሁን አራውንም አለቀቀም ደግሞ። ምኑ ነው የቀረው? ወደ ቦታችን እኒድ ኬትና ኬት ሀገር መሰላችሁ? ያስመጣ ስንት ሰዓት ፈጅቶብኝ አሁንም አልለቀቅም አሁንም ተጣም ቆይ ቆይ ቪው ሆኛለሁ የምን አባቱ ቪው ነው እነዚህ ወሮ አይኑም ወደ ቦታ ተመለስ የራሳችን የተጨማደደችው አይ እቻ አይነ ስንት አልቀሳለች ስንት ስቃለች የራሴ ማለት ጨርሻለ አሁን አልተመለስኩም እስካሁን ድረስ የሆነ ነገር ማ የሆነ ነገር ቀረው በዛው እች ናት የኔ ፊልም እችና እናንተ ወደ ራሴ ስመለስ ደግሞ ራሴ ሊደብረኝ ሆነ። ልማድ ይልማድ አይልማድ ወደሽ አደለም ለካ እኔ ቪሲ ደብሲ ወደሽ አደለም። ራስሽን የጠላሽ ሆኔ ራሴ በአንድ ጊዜ ለመድኩትና፣ እስቲ ልልማመደው ይሄን ጨምለዳ ፊቴ ወደሽ አደለም። ከ ራ እናንተ እኔ እንኳን ግማሽ ሰዓት ያልሆንኩበት ሴትዮ ራሴን ማግኘት ከበደኝ። ያንቺነሽ እንዴ ራስ ተገናኘ። እናቴ አይ ላቭ ዩ ፕሪንስ ዬ አይ ላቭ ዩ ጂጂክ። ያ እንዴ! ለምን ብዬ ለማን አባቱ ብዬ ነው፣ ለማን አባቱ ብዬ ሆ ወይ እናቴ። ጎንደር አለ ሰውየው። ነይ ነይ ጂጂ፣ ወደ ቦታሽ ተመለሽ። ይህን ምን ፊልተር ብሎ እኮ ይሰድቡኛል። እኳ አፍም እኮ ረደረትሽ ሳምቃ ደረት። የሰው ልጅ እንደዚህ ነንኛ

እኔም ምን የመሰለው ነው የሚያብድልኝ። እኔ ቆንጆ፣ እኔ መች ጣታ ስሜት ይሰጠኛል። እኔ አሳሻለሁ ከህፃን እስከ ትልቅ። ደሞ እንዳንች ማን መሰለሽ እንደ እግዚአብሔር ምስክሬ ነው። ከውሃላዊ መንድ ገልበጥ ገልበጥ ብለሽ ስታይ የ16ት ዓመቱን ልጅ ነው ማስቆሙ። አንቺ ክፍታ፣ በአፌ ግን አይደለም በቂጤ፣ በሰውነቴ፣ በመቀመጫዬ፣ በጡቴ መዳን ያለምናልሽ። ግን እንዲ የፈረደበት እዚህ አገር ጎረምሳ ልጅ ያለኝ ወንድ ልጅ ሲኖራችሁ ችግር ነው። ዛሬ እንዲህ እንኳን ማለት የማልፈልግዎ ልጅ ያድጓል። ሁሉም ጓደኞች ልጆች፣ የሱ ጓደኞች ልጆች ናቸው። ለሱ ብዬ ነው እንጂ እኔ ተራምሳው ብለሽ በየቀኑ እንዲሁ ጎረምሳው ጎረምሳው እያመጣሁ ሳይልሽ ነው መድኃኒዓለም ነው መጎረምሳው፣ የሚያማምሩ ደግሞ ማለት ያለኝ፣ እንደ እኔ ደግሞ በስመ አብ፣ የእኔ እኮ ጎልድ እኮ ነኝ። ይሄ ከለር እኮ አታገኝም። እከክ ይሄ አለ እንጂ ምድረ ጅለ ጠንጋር አይን በሙሉ ወንዶቹ በሙሉ እናንተ ናችሁ የምታበላሹ ልጆቹ ራሱ በኮንፊደንስ እንዳያድጉ እና ምክንያቱም ወንዶች ናችሁ እንደዚህ ጉድ የምታደጉ። ምክንያቱም ይህንን ፊሊተር ታያላችሁ እዚህ ላይ አንበሳውን ታወርዳላችሁ። ከዛ ልትበዱ ስትሄዱ ሌላ ሰው ናቸው። ያ ሰራተኛህን መስለ ቁጭ ትታያለች። ከዛ እየፈረጠ ትሮጣለች። አዳሜ ማለት ነው። እንደዛ ካልሆነ ኖርማል የመጣቸኋን ሴት ደማ ታናገቡ በራሷ የምትተማመነው በራሷ የምትመጣው አንድ ቅርቅ ጸጉር ከተሰራ የራስ ምንድን ነው ከለራችሁ ምናምናችሁ የማትቀበሉት ሁላችሁ? ለምንድን ነው ሌላው የሰጠን ካልቸር ተቀብላችሁ ነጭ ለመሆን የምትሮጡት? ነጭ ፊሊተር፣ ነጭ ምናምን ኩል ተኳሉ በቀ የሆነ ሜካፕ ምናምን የተሰራ እሱ ሆነ ባ የምትወጡበት ነገር ሲኖራችሁ ግድ አለን ሁል ጊዜ

ናይ ለእሷ ለሳይ ያሳየነው ያሳየ እጇን ይዘን ጎትትን ናይ ኔ እናታችን ብለውን ያሳይ የሆነ ነገር ስም የሆነ ነገር ነው። ላስፈቅድና ነገራችኋለ። እንግዲህ ሁልሽም ተደርደሪ እና እንዲ እንዲ በይ። ቆይ ለምሰጣችሁ፣ እሰጣችኋለሁ፣ ለቆንጆ ለቆንጆ ልጆች እሰጠ። ወንድም ደሆነ ይህን የሚፈልገው ይሄንን የበሰበሰ ፊልተር እያየ ነው አንበሳውን የሚያወርደው አይደለም። አይደለም፣ አይደለም፣ ይሄ ሌላ ነው፣ ሌላ ነው፣ ሌላ ነው። ፌስፕማ

ምን አድርጋ እንደምትመለስ አውቃለሁ። እችን የምታክል ምንም እንደማትሆን አውቃለሁ። ምክንያቱም ቀርፀን ላክናት ለፍተንባት ነው። ለፍተን ለምን እንጫቅ አትሄድም? አይ ነው ከገባችበት እንዲጉድጓል እንዲ እንደምትወጣ ል አውቃለሁ አውቃለሁ። አይ ነው ፊሊካ እኮ ነው ጉድ የሰራው። አትገዥ ማሳይሻለሁ። እኔ በውስጥ ጻፊ ጉሰጅና ፕሪንስ ምን ልታደረግበት ነው? አንቺ ደግሞ ምን ያደርግልሻል? ምን ልትኝበት ነው አንቺ? አትቀምጭ እዚህ ላይ ምን ያደርግልሻል? እዚህ ላይ ለሚቀመጡት እና ጌም ለሚጫወቱት፣ እንሰጣችኋለን። የልጅ እግሯን እንኳን አታኪም። የልጅ ሽንበር ፋሚሊ ኬስ ኢዝ ኖት ዩር ፕሮብሌም ስለ ለፋውባት አለቃትም ልጅ። አይገርምሽ ደም የከፋውባት ዝም ብያ አልሰጥም ልጅ። ካሳስ ከፍዬ ነው ልጅ የሚሰጥ ግማት ምዳንች የት ቆርቆሮ ጥግ ስር ማንም እየለመነባት እያደገች ልጅ አደለች። አባት ብቲ እናት ብቲ ሬስትዬ ቴንክዩ አያት ጎረቤት መድሀኒዓለም ምናምን ብላችሁ ጎረቤቶች ሲሰጡ ልጆችን ሲሰጡ ለፍተንባታል ብለው ይሰጡ፣ ለፍተንባቸዋል። አደራሹ ያ ከብት አንቺ ወልዶካችን እኔ ከዚህ በኋላ እውነት ትበላችሁ፣ ትበላችሁ። እኔ ምን አገባሁ

ጁዲ አልተዋት አልተዋት አልተዋት ገና ታያላችሁ። እስከነ ቤተሰቡ ዘቅዘቅ ልክል እኮ የሚነግራት ይገርመታል። የምን ቆቆጠ ከብት ልጆቻችሁን እዛ ሰብስቡ፣ በስነስርዓት አሳድጉ። እናት ምን ባይ በሙሉ እዚህ ልጆቻችሁ እዚህ እየመጡ ሲሰጡ እንትን ሲሉ አስተምሯቸው የቤተሰብ ፍቅር አስተምሯቸው አሁን ያ ላ ኩ ትለኛለች ም ነበራ ምንድን ነው ስቡ ፊሊተሯን አግኝቼው የእሷን ፊሊተሯን አልኩኝ አፑን አግኝቼው ማለት ነው እሷን እጇን ይዛው እንዲያርግ እንዲያርግ ብለው እምሷን እንድትታቀም ሲያረጓት እምሷን ሳይሆን አፏን የተጠቀመች ሴት እኮ ናት። እሆኗት ለዛ እኮ ነው ሰው ሁሉ ያሸሻት እናንተ ስንት ጉድ እንዳላት ይቺ ባለጌ እኮ ስድ እኮ የኢትዮጵያዊ እንኳን እንትን የላትም። ኧረ በጣም ባለጌ ናት። ኤክስትሪም፣ ኤክስትሪም፣ ኤክስትሪም እንትኖች የሉ። ይሄ ኖርማል አይደለም፣ ኤክስትሪም ነው በቃ ኤክስትሪም። ከየት አባቷን ያመጣችሁ ግን እንደዚህ አይነት ነገር? ይሄ እኮ እብደት እኮ ነው፣ ጤንነት እኮ አይደለም። እንግዲህ ልታብ ትችላላችሁ፣ ከነጭም ጋር ይሁን ከሌላም ብሄር ነው ናሽናል ካለው ሰው ጋር ምን ይፈልጋችሁት ለታረጉት ትችላላችሁ። ግን እንደዚህ አይነት ዝቃጭነት እዛ የለመደችው ዲቦራ እኮ ታብዳለች ገና ታብዳለች አሁንማ ሁሉ ነገር ቀረ እኮ ይህ ሰውዬ እየነበረ እንዲሙልጭ የምታረገው ሌሎችም ነበረው እንዲሙልጭ የምታረጋቸው ሲያዩ አፏን የምትጠቀም ብልግና የምታስተምር ሴት ስለሆነች ማንም ይፈልጋት የለም ማንም ማንም ይፈልጋት በታሪክ አፍሪካ ውስጥ ራሱን እንዲ ያለ ይመስል እንደዚህ አይነት እንደ ኬታ መጣችሁ? አዎ፣ የመቃብር ሐውልት ያለበት ቦታ ላይ ሄደሽ እርምሽ አውጪ። ያ ሌላም የተመረቀች እህት አለትሽ እሷን፣ ደስታም ሀዘኑም አንድ ጊዜ ነው። እሱን እሱን አድርጊና ወልደሽ የጣልሻትን ደግሞ እሷን ባይሆን አንቺ ሳቶኝ እናትሽ ነው ያገርነች በጣም የሚያስጠላው። አንቺስ ጥላቸዋ ሊኖርሽ ይችላል ግን ፕሪንሴ ቆንጆ ግን እናትሽ በእድሜም ከአንቺ የበለጠች ትልቅ ሴት ናት። አይደለ? ትልቅ ናት። አንቺ ስታጠፊ ለምንድን እርሷ ሰብስባ የልጅልጅሽ የማታሰድገው? ይ ልጅቷ መጥፎ ነገር ላይ ነት ያለች ደልቷት አይደለም። አንቺ ግን እዚህ ፀጉርሽን ሁማን ሄረሽን እየቀያየርሽ በቃ ልጃገረድ እንኳን ያንችን ያህል ያንጎች እንኳን ያንችን ያህል እንደዚህ አይፈነዱም። በቃ ፍንድትትትት ያለሽ እናትሽ። ግን እናቴ አርባ ናቸው። ምን አይነት ቀዳደለ ነገሩ። ሰው ማንም የቤተሰቡን ነው የሚያየው። ቤተሰቡ ጭራሽ ሁለት ሆኑ ደግሞ ልጆቹ። ከልጅ አልፈን ወደ ልጆች ልንገባል።

አንዱ ነው የሚሰማት አን ነው አንድ ስድ ድፍረት ወደ ሚቆጠም ድፍረት የሚገርም። እንደ ቆንጆ ሆና እንኳን ብትናገራችሁ፣ የሆነ ታለንት ኖራት እንኳን የሆነ ነገር ኖራት እንኳን ብትናገራችሁ ትሶኬ